ሀገራችን ኢትዮጵያ እንግዲህ በ2015 ዓ ም የጀመረችው የሌማት ትሩፋት መርሃ ግብር፣ በርካታ ዜጋዎች በዶሮ እርባታ፣ በከብት እርባታ፣ በንማነብ፣ እንዲሁም ደግሞ በአሳ ምርት ላይ ተሰማርተው እንዲሰሩ እድል ፈጥሯል። እንግዲህ ሀገራችን ኢትዮጵያ በዚህ በግብርና ዘርፍ ያላትን እምቅ አይ፣ ሙሉ በሙሉ በመጠቀም በምግብ ራሷን በመቻል ረገድ ውጤት የታየበት ፕሮጀክት ነው። እኛም በዓለም ሸማች መሰናዳችን ዛሬ ኮተቤ አካባቢ ተገኝተን በሌማት ትሩፋት መስክ ተሰማርተው ከራሳቸውም አልፈው ለበርካታ ዜጎች ከተረፉ ቤተሰቦች ጋር ቆይታ የምናደርግ ሆኗል። እንግዲህ በቆይታችን እየታዩ ያሉ ውጤቶች ምንድን ናቸው? እንዲ ደግሞ የገጠሙ ችግሮች ምንድን ናቸው ስንል ከአምራችም ከባለሙያም ጋር ቆይታ የምናደርገ ነው። አብራችን ቆይ የገባት ከሰባት ዓመት በፊት ነው። አምስት መቶ ዶሮ ነው የጀመርኩት። ከዛ አንድ ሺህ ገባሁኝ። ከዛ አሁን ደግሞ ጠፉ እነሱ ዝርያቸውም የለም እንቆላልታል። ወደዚህ ገባን አግሪካልቸር ትምህርት ከመጣ በኋላ እና እንዲሁም ደግሞ የትምህርት ቤት ቅጥር ግቢዎች ጎን ለጎን የተቀናጀ ከተማ ግብርና እንዲሰራባቸው ሲፈቀድ እኛም ቀጥታ ወደዚህ ስራ ገባን ማለት ነው እና 2015 ላይ ነው የጀመርነው። ቀስ በቀስ እያደግን እያደግን ያው አሁን ያለንበት ደረጃ ደርሰናል ማለት ነው። እዚህ ውስጥ እንግዲህ ትምህርት ቤቱ እዚህ ትምህርት ቤት ቅጥር ግቢ ውስጥ የሚሰሩ መምህራንን እና አስተዳደር ሰራተኞችን አቅፎ ነው ወደዚህ ስራ እንትን ያለው። መስከረም ሁለት ነው የገቡት። አሁን ሁለት ወራቸው ነው። ሺህ አምስት መቶ ዶሮ ናቸው፣ የስጋ ዶሮ ሳሶ ናቸው። ዶሮ ስራ ተጀመሩ 11 ዓመት ሆኖኛል። አሁን በፋርም ላይ ሶስት ሺህ ዶሮ አለኝ። የእንቁላልጣይና የስጋ ዶሮዎችን ነው የምሰራው። የስጋ ዶሮ 1000፣ የእንቁላልጣይ 2000 ዶሮ አለኝ በአሁኑ። ከዛ በፊት በአበሻ ዶሮዎች ነው ስራ የጀመርኩት። ከአበሻ ዶሮ በ150 ዶሮ ጀመርኩ ከአለማ በማምጣት ከ150 ዶሮ በመነሳት ቀስ በቀስ እያየሁ የህዝቡንም ፍላጎት በማየት ከዛ በኋላ ወደ ስራ ወደዚህ በሰፊው ገባሁ። ላሞቹ እንግዲህ እንዳየሻቸው ያው አንድ ስድስት የሚሆኑ የወተት ላሞች አሉ በአቨሬጅ 60 ሊትር ይሰጣሉ ማለት ነው። አንዳንድ ጊዜ ከፍ ዝቅ ሊል ይችላል። 620 ዶሮ አሉ እና ያው ለበዓል በሺ ሁለት ለአካባቢ ተጠቃሚ እናቀርባለን። ወተት እንሰጣለን፣ ለአካባቢው ማህበረሰብ እንሰጣለን ማለት ነው። እና አሁን አሁን ላይ እዚህ ያሉ የትምህርት ቤቱ ሰራተኞች ወደ ፔሮሊንግ ሲስተም ገብተዋል። ይሄ ማለት ወተት ኮንትራስት ሲወስዱ በፔሮል በፔሮል ይቆረጣል። እዛ ምንም ሳይከብዳቸው ሳያስቡት በየቀኑ ኪሳቸውን ሳይዳብሱ ግን ደግሞ ወተት ይዘው ይሄዳሉ ወደየቤታቸው ማለት ነው። አሁን እዚህ ትምህርት ቤቱ ቅጥር ግቢ ውስጥ ያለው ካፌ ብታይ እርጎ አለ፣ ወተት አለ። ይሄ በዲስካውንት ነው የሚሸጠው ስለዚህ መምህራንም ተማሪዎችም ይጠቀማሉ ማለት ነው። ሁለተኛ መገባ ላይ የጓሮ አትክልቶችን ድንች፣ ካሮት ምናምን የመሳሰሉት ቀጥታ እዚሁ ላሉ መጋቢ እናቶች የምናቀርብበት ሁኔታ አለ ማለት ነው። ይሄ ተሳስሯል ማለት ነው። ሌላው እኛ ሁል ጊዜም የዚህ ግቢ ያለው ወተት በሀያ ብር ማለት ነው ሀያ ፐርሰንት ነው የምንለው በሀያ ብር የቀነሰ ነው ከውጭ ውጭ ላይ እንትን ለምንለው ማለት ነው የስራ ደስ ተፈጠረ ቤተሰቦችን ሌሎች ነው ጋ የረዳ ነው ያለ በተለያዩ ጉዳዮች በዓል በመጣ ቁጥር የሚጨናነቁትን ነገር የመተው ነገር አንድ ሁለተኛ እዚህ ትምህርት ቤት ላይ ስቴብል ሆኖ የመኖር ይህንን እንዴት አቃለሁ ለምሳሌ በየዓመቱ የመምህራን ዝውውር ይካሄዳል እና አሁን አሁን ኦልሞስት እንግዲህ ወደ 156 መምህር አለ እዚህ ግቢ ውስጥ ከእነኝ ውስጥ ቢበዛ ሶስት ሰው ወይ አራት ሰው ነው ዝውውር የሚጠይቀው ማለት ነው። ስቴብል ሆነዋል። ይሄ ማለት ስቴብል ሆነው እየሰሩ ነው ማለት ነው። ተጠቃሚ ናቸው ነው እንደ ግለሰብ ጥቅም ሳይ ለምሳሌ አመት በዓል ሲመጣ አሁንም የምናደልባቸው በሮች አሉ። እነሱ በቅርጫ መልክ ይታረዱና አንድ ሰው ለበዓል ወጪ ብሎ ሳይጨነቅ በሶስት ወር በአራት ወር እንዲከፍል ተደርጎ ስጋ ቅርጫ ይዞ ይገባል ማለት ነው። ይሄ ቀላል አይደለም። በፔሮል በዚህ ወር ልክፈል፣ በዛ ወር ይቅርልኛል ተጨማሪ ችግር ስላለብን ብለን እንደ ፍላጎታችን ነው። ትምህርት ቤቱ አቅማችን በቻለ መጠን የሚያስተናግደን እና በክሬዲትም እናገኛለን ማለት ነው። አገልግሎቱ እያንዳንዱ ነገሮች በአመትም ድሃም በመደጎም በነፃም ሆነ በገበያ ቅናሽ እያደረግን እየረዳን ያለን እና ቤተሰባችንንም እያስተዳደር እያንዳንዱ ነገር ከዶሮቹ የሚወጣው ሌላ የሚወጡ ቆሻሾች ራሱ ለእንትን ለአትክልት በጣም ነው የሚሆኑ። የጓሮ አትክልት እንጠቀምበታለን። ብዙ ነገር ነው። ከዶሮ አንድ የሚወድቅ ነገር የለም። እኛ እንደምናየው እንግዲህ በዚህ መልኩ ነው። በጣም አሪፍ ነው። ዶሮም እንቁላልም እንበላለን። እግዚአብሔር ይመስገን። እሱ ነው ትርፋችን። እግ ስል ሁሌ ለመስራትም ስለሚያስቸግር እኛ የተለመደ አይደለም። በእርግጥ ግን እንቁላል ብሉት ቤት ይችላለች። በሶስት ቀን አንድ ቀን ልንበላ እንችላለን። ሌላው ደግሞ የሌለው በሳምንትም ሊሆን ይችላል። እኛ ጥቂት ስለሚኖር ልንበላ እንችላለን። በአንድ ማዕድ ላይ ህብረተሰቡ ከተማ ውስጥ ማምረት ችሎ ማምረት ከቻለ ደግሞ ውጤት አምጥቶ በውጤቱ ደግሞ ተጠቃሚ እንዲሆን ተመጋቢም እንዲሆን የምግብ ባህላችንም ለመቀየር ያለመ ነው። ዛላ ደግሞ የምግብ ለዋላውነት ነው የማረጋገጥ ስራ ነው እየሰራን ያለ ነው። በትምህርት ህይወቱ የሚመረቱ የላሞች ወተት የወተት ምርት በዓል በሚደርስበት ሰዓት የስጋ ቅርጫ ከዚህ በፊት የነበረ እንቁላል፣ ዶሮም እንዳልኩሽ ቅድም የጓሮ አትክልት ጎሞን እና የመሳሰሉ ነገሮች በተለይ ጎሞን ፍረሽ ነው። እነዚህ ተጠቃሚ ሸምጣለ በተመጣጣኝ ዋጋ ነው። ምክንያቱም ወተት ብታይ ከውጪ በ20 30 ይቀንሳል። እንዲሁ ቅርጫ ስጋም በተመሳሳይ በተመጣጣኝ ዋጋ ነው ማለት ነው። ትምህርት ቤቱም ለአካባቢ ህብረተሰቡም በዛ ደረጃ ስለሆነ የሚቀርበው ም ከዚህ ውስጥ ተጠቃሚ ነው ማለት ነው። እዚህ ተጠቃሚ ከሆኑ የትምህርትቤት ትምህርት ቤት ማህበረሰብ የአካባቢ ማህበረሰብ በዚህ ተጠቃሚ ነው ማለት ነው። አምራቾች ከአጠገባችን ነው ያሉት። እና ከነሱም ያው በቅናሽ አግኝተን ለኛም ለልጆቻችንም ተጠቃሚ እንደሆነን መናገር እንፈልጋለን ከሱቁ ባለው ዋጋ እስከ ስድስት ብር ባለው ነገር አትርፈን እንጠቀማለን ያው አካባቢያችንም ስለሆኑ እዛው አካባቢ ስላለን እኛ በቅናሽ ነው የምንጠቀመው ፍራፍሬዎችን እና አትክልቶችንም እወስዳለን እና የዋጋ ሁኔታን ስናይ በፍጹም ይገናኝ አይደለም፣ ከውጭ ጋር እኔ እንጃ፣ ግማሽ በተባለ በታች ነው የምንገዛው። አሁን ለምሳሌ ና ሀያ ሁለት ብር ከምገዛ ይልቅ እነሱ ጋር አስራ ሰባት ብር ብገዛ እኔ ትርፋማ ነኝ። ቢያንስ የአምስት ብር ልዩነት አለው። አምስት ብሩን አጠራቅሜ ሀያ እንቁላል ከገዛ ሰላሳ እንቁላል ገዛለሁ ማለት ነው። እና ያው ጥሩ እንትን ላይ ነው ያለ ነው። ቀጥለናል ተመልካቾቻችን በግልም እንዲሁም ደግሞ በትምህርት ቤት ተደራጅተው በሌማት ትሩፋት ላይ እየሰሩ ያሉ ቤተሰቦች ጋር ነው ቆይታችን እያደረግን ያለነው እንግዲህ እንደ ሀገር ቀደም ሲል በወተት ምርት 5.8 ሚሊዮን ሊትር በአመት ይገኝ ከነበረው የሌማት ትሩፋት ከተጀመረ በኋላ ወደ 10 ቢሊዮን ሊትር ወተት በአመት እንዲገኝ ከፍ አድርጓል ማለት ነው ከዚህም ባሻገር እንግዲህ እንደ ሀገር ከ20 ሺህ በላይ የሚሆኑ የሌማት ትሩፋት መንደሮች ተለይተው ወደ ስራ ገብቷል እንግዲህ በርካታ ዜጎች የስራ እድል እንዲፈጠርላቸው ሆኗል ማለት ነው ውጤቱ። ይህ እንዳለ ሆኖ ግን በዘርፉ የሚገጥሙ ችግሮች በርካታ ስለመሆናቸው ዛሬ እንግዲህ ያነጋገርናቸው ቤተሰቦች ገልጸውልናል። በመጠኑም ቢሆን ችግሮች አሉ፣ ችግሮች የሉም አይባልም። ችግሮች ምንድነው አንዳንድ ጊዜ በሽታዎች ይከሰታሉ። በሽታዎች ሲከሰቱ ቶሎ መድኃኒት ያለማግኘት ችግር አለ። እንደ ማንኛውም እንደ ህዝብ ከነማ ቤት ለዶሮ መንግስት በየአቅራቢያችን በያቀራቢያችን የዶሮ መድኃኒት ቢያቀርብልን ያ ለምን ምንድነው? አሁን እኛ አንድ ክትባልን ክትብ ስንሄድ ደብረዘይት ኢንስቲትዩት ሄደን ነው የምናመጣው። ያ ለምን በከተማችን በአዲስ አበባ ሳይሆንም በቅርብ ለምን እንደዛ አይደረግም? ነው እንጂ ሌላው ነገር በጣም ቆንጆ ዶሮ ክትትል ይፈልጋል። እንዳልሁት ቫይታሚን ይፈልጋል፣ መድኃኒት፣ ክትባቶች እንደገና እንደገና ይፈልጋሉ። አሁን ላይ ያው የመኖ ችግር አለ ማለት መኖ በጣም እየጨመረ እየጨመረ ነው ያለው፣ እሱ ጋር አለ። አሁን ዝም ብለን እንትን ስንል ይሄ ጥቅም እንዳለው ሆኖ፣ ያው ከዚህ ከእንስሳት ምርት እንድናገኝ ከተፈለገ የግድ የመኖ መመጣጠን ሊኖር ይገባል። ባልተመጣጠነ መኖ ብዙ ወተት መጠበቅ ያስቸግራል። ወይም የደለበ በሬን ምግብ ሳይሰጠ የደለበ በሬን ማየት ያስቸግራል። እሱ ላይ አንድ ትንሽ የገጠመን ችግሮች አሉ ማለት ነው። ስለዚህ እሱን እንግዲህ ከሚደግፉን አካላት ጋር ከክፍለ ከተማ፣ ከወረዳ ከተማ ግብርናና አርሶ አደር ጽሕፈት ቤት ጋር አየሆንን ወደፊት ምንፈታው ይሆናል። ያው ስራው ቢዝነስ ስራ ነው፣ ቢዝነስ አለው። ነገር ግን የመኖ የገበያት ስራ ለመኖር ቢዝነሱን ዝቅ እንዲያደርገው ያደርጋል ማለት ነው። ቦታው ይሄ እርጥበት ስላለው ይሞታሉ። እርጥበት አይፈልጉም እነዚህ ደሮች። ቦታው እርጥበታማ ውሃ ስለሆነ እንዳለ ይሞታሉ። ጠቅላላ ጅብ ያልገባበት እንትን የለም። ዙሪያ እንዳለ ጾም ሲሆን በብዛት ጾሙ ባይሆን እንዳለ ጫካ ስለሆነ ሰፈሩ ጅብ ያስቸግረናል። በኃይለኛ ይበላቸዋል፣ ይደራረባሉ፣ ይሞታሉ። እኛም ቁጭ ብለን የምናደርሱት ጥበቃ ስለዚህ ይሄ ያስቸግራል። ልፋት አለው፣ በጣም ያለፋል። በጣም ሽታ ያመጣል። ለሰፈርም ያስቸግራል ግን ደረቅ ቢሆን ምናልባት ሽታው እንትን ይላል። እርጥበት አይፈልጉም። ዶሮዎችም እነዚህ በጣም ነው የሚሞቱት። እንደምታየው ሰፈሩ ውሃ ነው እንዳለ። ስለዚህ ይህንን ለመስራትም ወረዳ ቢተባበር ብንቢል ትንሽ የተሻለ በስራው ይቀልልሻል፣ ይቀልልሻል ሀያ ዶሮ ከሚሞትብሽ አምስት ዶሮ ቢሞትብሽ በመን ቢሞቱ ይሻላል። በጣም ነው እርጥበት ያለው እንደምታየው እየጊዜው እያወጣ ነው። በጣም የቅርብ ክትትል እንደዶሮ ያሉ የቅርብ ክትትል የሚፈልጉ አሉ። ምንም ያለመቆራረጥ ሳምንት ቆይቼ አያለሁ የሚል ነገር ኦቨርናይት የሚሆነው ነገር አይታወቅም። ጠዋት ጠዋት ባለሙያ ሄዳል፣ ቼክ ያደርጋል። ባለሙያ ስምሪት አለው ቦታ ቦታ ያናቀጠናለው፣ ወደዛ ሄዶ አዳር ሁኔታ ቼክ ያደርጋል፣ በስልክ መረጃ ይወስዳል የሚያጠራጥር ነገር ካለ ወደ ላይም ወደኛም ይደርሳል። ቶሎ አፋጣኝ ማፍያ እንወስዳለን። አንዳንድ ከአቅርቦት ጋርም የማቆራረጥ ነገር ካለ ቶሎ ከሚመለከተው ጋር ግንኙነት እናደርጋለን። ሌሎች አካላትም ይሄን ነው ማድረግ ያለባቸው። የቅርብ ክትትል፣ የቅርብ ድጋፍ፣ የባለሙያ ድጋፍ ያስፈልጋል። ሕብረተሰባችን የሌማት ትሩፋትን ለማሳደግ ምንም ችግር የለበትም። ፍላጎት አለው፣ ተጠቃሚ ነው። እሱን ደግሞ የግንዛቤ የስልጠና ተከታታይነት ያለው ስልጠና ተሰጥቶ እሱን ማጎልበት መበልፀግ ያስፈልጋል። የሆነ ጊዜ ሞቅ ብሎ የሆነ ጊዜ ቀዝቀዝ የሚል ከሆነ ቅድም የተነሳው ጥያቄ ነው ስለሚሆን እሱን እንዳይሆን የቅርብ ክትትል ያስፈልጋል። ውጤቶቹንም ደግሞ ውጤቶቹ የተሻሉ እንዲሆኑ መፍትሄ እያስቀመጡ መፍትሄ እያስቀመጡ ችግሮችን እየፈቱ ችግር ብሎ ካደረ እራሱ ችግር ችግር ስለሚሆን እሱ ችግር ችግር እንዳያል መፍትሄ አስቀምጦ የተሻለ ነገር ለመስራት ነው። እየሰራ ነው ያለ ነው። አስተምራለሁ። ሁለት ልጆች አራት ልጆች አሉ። አሁን ሁለት ልጆች ትምህርት ቤት ያላቸው ሁለቱ ገና ትናንት ሕፃናት ልጆች ለሁለት ከባለቤቴ ጋር አብረን እንሰራለን ማለት ነው። እዚሁ የስራ ድል ተፈጥሮልናል። ጥሩ ስራ ላይ ያለን መሸጡንም አንድ ላይ ይሰራለ። ሁሉንም ነገር አጠቃላይ ያለው ስራውን እዚህ ቤት ውስጥ ያለውን እንትን የስራ ሁሉ የሚቀር ነገር የለም። ሁሉንም ይሰራለ። ስድስት ላሞች፣ ሁለቱንም ሁለቱም ነው የሚከባከቡ። አሁን ግን ለጊዜው አሁን ደግሞ አስር በሬዎች ሌላም ሰው የሰው ኃይል ተጨምሮኝ ለሁለት በሬዎችን፣ ላሞችን ግን ብቻዬን ነው። አሁን ለቤተሰቦችን በደንብ አስተዳድራለሁ። እንደዚህም የተለያዩ ሌላ ሌላ ስሮችን ግደፋ የሚደረግልን ስራ አንዳንድ ግደፋዎችም ስለሚያረጉልን የሚያደረጉልን ከደግሞ አስጨማሪም መጋ የተሻለ ነው። ቤተሰብን በደንብ እያስተዳደርኩ ነው። ራሴንም የመራው እንዳለኝ ተመልካቾቻችን የዛሬው ዓለም ሸማች መሰናዷችን በልዩነት ትኩረቱን ያደረገው በሌማት ትሩፋት ላይ ተሰማርተው ከራሳቸውም አልፈው ለሌሎች ዜጎች የስራ ዕድል የፈጠሩ ቤተሰቦች ጋር ነበረ ቆይታችንን ስናደርግ የነበረው በዘርፉ ምን አይነት ችግሮች ይገጥማሉ እንዲሁም ደግሞ እሱን ለመፍታት የተሄደበት ርቀት ምን ይመስላል የሚለውን ነበር አካተን ወደ እናንተ ስናደርስ የነበረው በእኔ በኩል የነበረው ዓለም ሸማች መሰናዳው የተከታተላችሁት ይመስል ነበር። ሸማች ይቀጥላል። አብራችን ሆኑ።